ከሰው ጋር በእንግሊዘኛ እያወራችሁ ለመናገር ወይም ሀሳባችሁን ለመግለጽ የሚያስፈልጓችሁን ቃላቶች ስቲል እያወቃችኋቸው ነገር ግን እነዛን ቃላቶች አገጣጥማችሁ ሀሳባችሁን በስርዓት መግለጽ ከብዳችሁ ያውቃል? ይሄ የእናንተ ብቻ ችግር አይደለም። በርካታ የእንግሊዝኛ ተማሪዎች ይሄንን ማድረግ ሲቸገሩ ይስተዋላል። የዛሬውን ትምህርት ከተማራችሁ በኋላ የምታውቋቸውን ቃላቶች በስርዓት በማገጣጠም እንግሊዝኛ የምትፈልጉትን ሀሳብ መግለጽ ትችላላችሁ። አሁን የምትገኙት በሰዋሰው አካዳሚ የዩትዩብ ቻናል ላይ ሲሆን፣ ለማታውቁኝ ስሜም ምንተስኖት ወንድሙ ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ አይነት የእንግሊዝኛ ትምህርቶች እንዲደርሷችሁ ማድረግ ይቻላል። ቀጥታ ወደ ዛሬው ትምህርታችን አብዛኞቻችሁ በእርግጠኝነት በእንግሊዝኛ ከሰዎች ጋር በንግግር ለመግባባት ወይም በጽሁፍ ለመግባባት በርካታ ቃላቶችን ማወቅ አለብኝ ብላችሁ የቃላት ጥናት ላይ ተጠምዳችሁ ሊሆን ይችላል። በጣም ጥሩ ነው። አዳዲስ ቃላቶችን ማወቅ ቮካብላሪያችን ማሳደግ በጣም አስፈላጊ ነገር ነው። ነገር ግን በርካታ ቃላቶችን እያወቃችሁ ሀሳባችሁን ግን አሁንም መግለጽ ትቸገራላችሁ። የዚህ ዋነኛ ምክንያት ቃላቶቹ እንዴት ተገጣጥመው ሀሳብ መመስረት እንደሚችሉ አለማወቅ ነው። ሀሳብ የሚመሰረተው በምንድን ነው ብለናል? በሴንቴንስ ነው አይደለም? ዛሬ ክፍል ሁለት ላይ ያለነው በክፍል አንድ ሀሳብ በእንግሊዘኛ በሴንቴንስ እንደሚመሰረት አይተናል። አንድ ሀሳብ በሴንቴንስ ሲመሰረት አምስት ግብዓቶችን ይጠቀማል ብለናል። ማንኛውም ንግግር ስናወራ መጀመሪያ ላይ የምንጠቀመው ማንን ነው ብለናል? ድርጊት አድራጊ። ይህን አላወራነው በምናወራቸው ንግግሮች ውስጥ ወይም በምንሰራው ሴንቴንስ ውስጥ ሁሌ የሚነሳው የመጀመሪያው ማን ነው? ድርጊት አድራጊው ነው። መጀመሪያ ባለቤቱን አንስተን ነው የምንጀምረው። ከዛ ደግሞ ራሱ ድርጊቱ ይኖራል፣ አይደለም? ድርጊቱ ራሱ አክሽን ኢትሰልፍ። አበበ ብላችሁ አታቆሙ፣ አበበ ያደረገውን ድርጊት ታነሳላችሁ፣ አይደለም? ስለዚህ ሁለተኛው ድርጊቱ አለ። ሶስተኛው ደግሞ ምናልባት ድርጊቱን የሚቀበል አካል ሊኖር ይችላል፣ አይደለም? ስለዚህ ምን እንበለው? ድርጊት ተቀባይ፣ ድርጊት ተቀባይ እንለዋለን። አራት፣ አምስት ሀሳብ ወይም ሴንቴንስ ወይም ንግግር፣ ብዙ ጊዜ እነዚህን አምስቱን እንደ ግብዓት ይወስዳል። አምስተኛውን እኔ ወደ አራት እመለሳለሁ። አምስተኛ ላይ ጊዜ ወይም ቦታ፣ አሁን ድርጊቱ መደረጉን የሆነ አድራጊ ድርጊቱ እንዳደረገ ታወራላችሁ፣ ግን መቼ የት የሚለውን ደግሞ ብዙ ጊዜ እናወራለን። ጊዜና ቦታ። ብዙ ጊዜ ደግሞ ባለቤቱ ወይም ድርጊት አድራጊ የሚለውን ድርጊት ታደረገ ብቻ ሳይሆን ስለሱ ገለጻ እንሰጣለን። አበበ ድርጊት ማድረጉን ብቻ ሳይሆን አበበ ምን አይነት ሰው እንደሆነ ጎበዝ ነው፣ ሰነፍ ነው፣ ቆንጆ ነው፣ ረጅም ነው፣ አጭር ነው እናውራለን። ስለዚህ ገላጭ የምትባል ልታስፈልገን ትችላለች። በተለምዶ የኢንግሊሽ ግራመር ትምህርት እነዚህ አምስቱ ምን ይባላሉ? ድርጊት አድራጊ ሳብጀክት ሳብጀክት ነው የምንለው፣ አይደለም ድርጊቱ ደግሞ ምን ይባላል? ቨርብ ቨርብ ድርጊት ተቀባይ ኦብጀክት ኦብጀክት አራተኛ ደግሞ ኮምፕሊመንት ከአጀክቲቭ ጋር እንዳታምታቱት ኮምፕሊመንት ብለን እንይዘዋለን። አምስተኛ ደግሞ ጊዜና ቦታን የሚያሳዩልንን እንላቸዋለን አድቨርብ አድቨርብ ኦፍ ታይም አድቨርብ ኦፍ ፕሌስ ብላችሁ ልጠሩ ትችላላችሁ ማለት ነው። ባለፈው እነዚህ ምን ማለት እንደሆኑ አንድ ሴንቴንስ ውስጥ እንዴት መለየት እንደምትችሉ በክፍል አንድ በደንብ ተምረናል። ዛሬ ዋናው ወሳኙን ነገር ነው የምንማረው። እነዚህን ታዲያ እንዴት አድርገን ስትራክቸር አድርገን አገናኝተን አጠባብቀን ሀሳብ በእንግሊዝኛ እንመሰረታለን፣ አይደለም? እሱን ነው ዛሬ የምንማረው ማለት ነው። ግን ምናልባት ለማስታወስ ያህል እነዚህ ሴንቴንስ ውስጥ እንዴት ይለያሉ የሚለው እናያለን። ለምሳሌ ምን ብዬ ልጻፍ ዝች ጋር፣ ከዛ ድርጊት አድራጊውን እንለይ እስኪ። ዘ ቲቸር ኢዝ ኤክስፕሌይኒንግ ዘ ሌሰን አስተማሪው ትምህርቱን እያብራራ እያስረዳ ነው ስንል እዚህ ውስጥ ድርጊት የሚያደርግልን የሴንቴንስ ክፍል ማንነው? ዘ ቲቸር ይሆናል አይደለም። ማይ ፍሬንድ ፕሌይስ ፉትቦል ብል ምን እያልኩኝ ነው? ጓደኛ ኳስ ይጫወታል። እዚህ ውስጥ ድርጊት አድራጊ ማነው ነው? ማይ ፍሬንድ። ስለዚህ ሴንቴንስ ወይም ሀሳብ የሚገነባው መጀመሪያ በምንድን ነው? በድርጊት አድራጊ ነው። አበበ በሶ በላ ስንል አበበ ድርጊት አድራጊ እንደሆነ ሁሉ እነዚህ ሴንቴንሶችም ዘቲቸሩና ማይ ፍሬንድ የሚሉት እሱን ሰርተውናል። አሁን ደግሞ እስኪ ድርጊቶችን እንለይ። ቀላለው ለማስታወስ ያሉ ድርጊቶችን ነው የምንለየው። ፎር ኤግዛምፕል ዘ ቺልድረን አር ሲንግንግ አ ሶንግ። ዘ ቺልድረን አር ሲንግንግ አ ሶንግ። እዚህ ውስጥ ድርጊቱ የትኛው ነው? ልጆቹ ዘፈን እየዘፈኑ ነው። እነዚህ ልጆች እያደረጉት ያለው ድርጊት ምንድን ነው? ነው አይደለም። ሲንግ የምትለው ድርጊት አይደለችም፣ እየዘፈኑ ነው። ስለዚህ ይሄ ድርጊታችን ይሆናል። ስለዚህ ሴንቴንስ በድርጊት አድራጊ፣ በድርጊት በሁለቱ ይገነባል ማለት ነው። ሌሎችም ይኖሩናል። ማይ ብራዘር ቢልት አ ትሪ ሃውስ። ወንድሜ ምን አደረገ እያለ ነው ወንድሜ ቤት ገነባ። ዋት ካይንድ ኦፍ ሃውስ? ትሪ ሃውስ ዛፍ ላይ የሚሰራ ቤት። ስለዚህ እዚህ ውስጥ ወንድሜ ያደረገው ድርጊት ምንድን ነው? ቢውልት የምትሏ ነች። እሺ የምትገልጸው ድርጊቷ መገንባት ነች። ስለዚህ እዚህ ውስጥ ምን አለኝ? ድርጊት አለኝ ማለት ነው። ሳብጀክት አለኝ፣ ቨርብ አለኝ ማለት ነው። እዚሁ አራቱ ሴንቴንሶች ላይ ድርጊት ተቀባይ የሚባለውን እስቲ እንለየው። የመጀመሪያው ላይ ዘ ቲቸር ኢዝ ኤክስፕሌይኒንግ ምኑን ብለናል? ስለዚህ አስተማሪው ድርጊት አድራጊ ነው። ኤክስፕላይኒንግ ድርጊት ነው። ከዛ ደግሞ ድርጊት ተቀባዩ ማን ነው ማለት ነው? ዘለይሰ ነው ማለት ነው። ስለዚህ ድርጊቱ ምንድን ነው? ማስረዳት። ስለዚህ ድርጊት አድራጊ እና ድርጊት ተቀባይ እንደምትወስዳላችሁ፣ ማስረዳት ድርጊታችሁ ከሆነ የሚያስረዳው ድርጊት አድራጊ ነው። የሚረዳው ነገር ማለት እያስረዳው ያለው ነገር ምንድን ነው? ትምህርት ነው። እሱ ደግሞ ምናችን ይሆናል ድርጊት ተቀባያችን ይሆናል። ማይ ፍሬንድ ፕሌይስ ፉትቦል፣ ጓደኛ ይጫወታል። ምን ይጫወታል? ፉትቦል። ይሄ ድርጊት ተቀባይ ነው ማለት ነው። ዘ ቺልድረን አር ሲንግንግ አሶንግ፣ እየዘፈኑ ነው። ምን ዘፈን? አሶንግ የምትለው ድርጊት ተቀባይ ነች። ማይ ብራዘር ቢልት፣ ገነባ። ምንድን ነው የገነባው? ድርጊቱ ያረፈው ማለት ነው የትሪ ሃውስ የሚለው ላይ ነው። እነዚህ ምንድን ናቸው? ድርጊት ተቀባይ ናቸው። ሳብጀክት ቨርብ ኦብጀክት የምላቸው ሶስቱ፣ በዚህ መልኩ መለየት ትችላላችሁ። ገላጭና ጊዜ ወይም ቦታ እነዚህንም ላስታውሳችሁና ወደ ዛሬው ትምህርታችን እንገባለን። ኦኬ እነዚህን ደግሞ እስኪ እንይ። ለምሳሌ እንደዚህ ብልስ፣ ዘ ቲቸር ቅድም ምንድን ነበር ያልኩትኝ? አስተማሪው እያስተማረ ነው እያብራራ እያስረዳ ነው። ቅድም አስተማሪው ምንድን ነበር? ድርጊት ይፈጽም ነበር፣ ቨርብ ነበረ። አሁን ግን አስተማሪውን ድርጊት አደረገልን ሳይሆን አስተማሪውን ልገልጸው ነው የፈለግኩት። ምን ያስፈልገኛል? ገላጭ ያስፈልገኛል። አስተማሪው ምንድን ነው? ኢዝ ካይንድ። ዘ ቲቸር ኢዝ ካይንድ ይች ካይንድ የምትለዋ ምንድን ነች ? ገላጭ ትባላለች ማለት ነው አይደለም። ስለዚህ ይችኛዋ ካይንድ ገላጭ ነች። ለምንድ ገላጭ የሆነችው? ምክንያቱም ይሄኛውን እየገለጸች ስለሆነ ማለት ነው። ወይም ደግሞ ማይ ብሮዘር ኢዝ፣ ወንድሜ ምን አይነት ሰው ነው? ማይ ብሮዘር ኢዝ ሃርድ ወርከር፣ ጠንካራ ሰራተኛ ነው። ይሄኛው ሃርድ ወርከር የሚለው ጠንካራ ሰራተኛ የሚገልጽልን ማን ነው? ወንድሜ ነው። ስለዚህ እነዚህ ድርጊት ተቀባይ አይደሉም? ኢንስቴድ ምንድን እንላቸዋለን ገላጭ እንላቸዋለን። ስለዚህ ገላጭ ይሄ ነው። ወይም ደግሞ ኮምፕሊመንት ሲ ብላችሁ ያዟት እ ኮምፕሊመንት ። ኦኬ ስቱደንትስ ምንድን ናቸው ድርጊት አድራጊ ናቸው። ቱክ ወሰዱ። መውሰድ ምንድን ነው ድርጊት ነው። ድርጊት ነው፣ ሳብጀክት ቨርብ አይደለም ። ቱክ አን ኤግዛም፣ የወሰዱት ነገር ምንድ ነው አን ኤግዛም። ይሄ ድርጊት ተቀባይ ነው። አሁን መቼ ነው ይሄንን ፈተና የወሰዱት? ላስት ዊክ። ስለዚህ መጨረሻ ላይ ያመጣት የምነ ጊዜ። ከዛ ደግሞ የት ነው የወሰዱት? ኢን ኤግዛም ሆል፣ የፈተና መውሰጃ አዳራሽ ውስጥ። ስለዚህ ላስት ዊክ ጊዜ፣ ኢን ኤግዛም ሆል ቦታ። ታይም ኤን ፕሌይስ የምንለው ይህች መጨረሻ ታይም አድቨርብ የምንላት ትሆናለች ማለት ነው ስለዚህ አንድ ሀሳብ ስንገልጽ እስካሁን ያያችሁት እንግዲህ በንግግር እነዚህን ሀሳቦች ለመግለጽ እንሞክራለን አይደለም ቾሪስ ካንድ ማይ ብራዘር ዘ ሃርድ ወርከር ስቱደንት ቱክ አን ኤግዛም ላስት ዊክ ኢን ኤግዛም ሆል እነዚህ በሙሉ ደግሞ ስንናገር ልናወጣቸው የምንፈልጋቸው ሀሳቦች ናቸው እነዚህ ሀሳቦች የተሰሩት ከምንድነው ከዚኛው ከድርጊት ታድራጊ ከድርጊት ከድርጊት ተቀባይ ከገላጭ እና መጨረሻ ላይ ደግሞ ብዙ ጊዜ ጊዜና ቦታን ሜንሽን እናደርጋለን ማለት ነው። ግልጽ ነው አይደለም? ድርጊት አድራጊ ከድርጊት ጋር እንዴት ነው ሳብጀክትና ፍርብ እንዴት ነው የሚጣመሩት እያለ ሀሳብ የሚፈጠርበትን መንገድ ከዚህ በኋላ አሁን የምትማሩት ትምህርት ዋናው አላማ ምንድን ነው? መናገር የምትፈልጉትን መግለጽ የምትፈልጉትን ሀሳብ የምትገልጹበት መንገድን ነው የምንማረው። ኦኬ፣ ወደሱ ፕሮሲድ እናደርግ። ኦኬ፣ አሁን በእንግሊዘኛ እንዴት ነው ሀሳባችንን በቀላሉ የምናውቃቸውን ቃላቶች እያገጣጠምን መናገር መመስረት የምንችለው የሚለው ነው የምናየው። ሁሌም የምንጀምረው ነው ቀለል ካለ ነገር ነው። ቀለል ካለ ነገር እንጀምራለን። አምስት ኤለመንቶቻችን እንዳትረሱ። ድርጊት አድራጊ፣ ድርጊት ተቀባይ፣ ድርጊት እያልን ያወራናቸው አይደለም? ስለዚህ እነሱን እዚች ጋር እናስቀምጥ። የመጀመሪያው ማነው ነው ድርጊት አድራጊ። ድርጊት አድራጊ አይደለም? ድርጊት አድራጊ ማለት ለምሳሌ ምን ሊሆን ይችላል? እሷ ሊሆን አይችልም? እሷ ወይም የሰው መጠቀም ትችላላችሁ። ሄለን ወይም ሌላ ስም መጠቀም ትችላላችሁ። ወፎች እንስሳቶችም ድርጊት ተደራጊ መሆን ይችላሉ አይደለ? እኔ፣ እሱ፣ እነሱ ምናምን ፕሮናኖች መጠቀም ትችላላችሁ። እሱ ዋሬስ ፀሐይ፣ ፀሐይ ራሱ የድርጊት ባለቤት መሆን ትችላለች። መጀመሪያ ድርጊት ተደራጊ እናመጣልን አይደለ? ከዛስ ማን ይመጣል? ድርጊቱ ምንድነው? እሷ የምታደርገው ምንድነው? ወፎች የሚያደርጉት አሁን አረፍተ ነገር ልንሰራ ነው አይደለም? ስለዚህ እሷ በእንግሊዝኛ ሺ። እሷ የምታደርጋለች፣ ትዘፍናለች። አንድ ሀሳብ መግለጽ አልቻልኩኝም። እሷ የምታደርጋለች፣ ትዘፍናለች። ድርጊት አድራጊ እና ድርጊት። ስለዚህ ሺ ሲንግስ። በቃ በጣም ቀላል ነው አይደለም? አድራጊውን ከድርጊቱ ጋር ሺ ሲንግስ፣ እሷ ትጫወታለች። ሺ place አይደለ እሷ ትጽፋለች ሺ ራይትስ። እሷ ትተኛለች ሺ ስሊፕስ። እሷ ምግብ ታብሰላለች ሺ ኩክስ። እሷ እንደዚህ ታደርጋለች እያላችሁ ማለት ነው። ወፎችስ ምን ያደርጋሉ? ይበራሉ። ስለዚህ ወፎች ምንድን ናቸው? በርድስ ብዙ ናቸው። በርድስ ምን ያደርጋሉ? በርድስ ፍላይ። ዳሪ ሶ ሲምፕል ምንድና ምን እያጣመርን ነው? ድርጊት አድራጊና ድርጊትን እያጣመርን ነው ማለት ነው። እኔ ምን አደርጋለሁ? እኔ አስተምራለሁ። እኔ ምን አደርጋለሁ? አስተምራለሁ። እኔ ማን በእንግሊዘኛ? አይ እኔ ምን አደርጋለሁ? አይ ቲች። የምማር ቢሆንስ? አይ ለርን። የምደውል ቢሆንስ? አይ ኮል። ዳሪሶ ሲምፕል። እሱ እሱ ምን ያደርጋል? እሱ ይሮጣል ማለት ትችላለች። እሱ ይሮጣል፣ ሂ ራንስ ማድረግ ይቻላል። ሂ ራንስ። ፀሐይ ምን ታደርጋለች? ፀሐይ ትወጣለች። አይደለም፣ ሶሪ። ፀሐይ ትወጣለች፣ ፀሐይ ትወጣለች። ስለዚህ ደሰን ሰን ራይዝ መውጣት ነው ራይዝስ እናደርገዋለን ማለት ነው። ስለዚህ ሀሳብ በእንግሊዝኛ መግለጽ የሚጀምሩ በዚህ በቀላል መንገድ ነው። ሌላ ነገር አልጨመርንም፣ አንጨምርም ማለት አይደለም። ነገር ግን ሀሳብ የሚጀምረው ከዚህ ነው። ሲንግስ እዚህ ጋር የተጠቀምነው ከአምስቱ ኤሌመንቶቻችን ድርጊት አድራጊንና ድርጊትን ብቻ ነው። እዚህ ጋር ሴንቴንሳችን የተሰራው በምንድን ነው ማለት ነው? መጀመሪያ ሳብጀክት አመጣል፣ ቀጥሎ ቨርብ አመጣል። ችን ብቻ ተጠቅመን ያውራሉ። የሚቀሩን ግን ሌሎች ነገሮች አሉ በተለይ ድርጊት ተቀባይ ጊዜ ቦታ ይቀሩናል፣ አይደለም? መጨመር ትችላላችሁ። አሁን ወደ እሱ ደግሞ እናልፋለን። ለምሳሌ እሷ ትዘፍናለች፣ እሷ ትዘፍናለች። ምንድን ነው የምትዘፍነው? የምትዘፍነው የዘፈን አይነት ድርጊት ተቀባይ እዚህ ጋር ይቀረኛል ማለት ነው። ጨምርበታለሁ። ወፎች ይበራሉ፣ ወፎች ይበራሉ። የት ይበራሉ? ቦታው ሰማይ ላይ ነው። የት ነው የሚበሩት? አያችሁ፣ ቦታ ደግሞ እዚህ ጋር መጥቀስ ሊኖርብኝ ይችላል። እኔ አስተምራለሁ። ምንድን ነው የማስተምረው? የማስተምረው ነገር ድርጊት ተቀባይ ይባላል። የት ነው የማስተምረው፣ ቦታ መቼ ነው ማስተምረው፣ ጊዜውን እናገራለሁ። ስለዚህ ይሄ ሴንቴንስ ብቁ ነው ማለት አይደለም። ግን ሴንቴንስ የሚጀምረው በዚህ ነው። መጀመሪያ ድርጊት አድራጊ፣ ቀጥሎ ድርጊት በማስቀመጥ እንጀምራለን ማለት ነው። አሁን ግን ምን እንጨምርበት? እሷ ትዘፍናለች፣ ምንድነው የምትዘፍነው? እኔ አስተምራለሁ፣ ምንድነው ማስተምረው እሚለው ድርጊቱን ተቀባይ እንዲኖረው እናደርጋለን። ኦኬ፣ ድርጊቶቹ በሙሉ ምን ተቀባይ እንዲኖራቸው እናደርግ። ኦኬ፣ እነዚህ ምን ይላሉ? የመጀመሪያው ሺ ሪድስ እሷ ምን ታደርጋለች? ታነባለች። ይሄ እንደ ቅድሙ ነው አይደለ? ስለዚህ እሷ ምንድን ነች? ድርጊት አድራጊ ነች። አጠገቧ ያለው ምን ነው? ድርጊት ግን ምን ይፈልጋል? እሷ ታነባለች። ትንሽ ይጎሉ አላ ምንድን ነው የምታነበው? የምታነበው ነገር ምን ይባላል? ድርጊት ተቀባይ እንለዋለን። ሺ ሪድስ ከዛ አጠገቡ ትጨምራላችሁ ማለት ነው። ምን ታነባለች? አቡክ። ስለዚህ የአሁኑ አረፍተ ነገር ሀሳብ መግለጫ መንገዳችን ድርጊት አድራጊን ያመጣል ድርጊቱን ያመጣል ድርጊት ተቀባዩን ያመጣል። ሳብጀክትን፣ ቨርብን፣ ኦብጀክትን ያመጣልናል። አይ ዋችድ ተመልክቼ ነበር። አሁን የሚጎለው ነገር ምንድነው? ምንድን ነው የተመለከትኩት? የሆነ ድርጊት ተቀባይ ዚህ ጋር ያስፈልገኛል። አይ ዎችድ ሙቪ ፊልም አይቼ ተመልክቼ ነበር ማለት እችላለሁ። ዘይ ቢዩልት ዘይ ቢዩልት፣ ገንብተው ነበር። ምንድን ነው የገነቡት? ዘይ ቢዩልት ሃውስ፣ ቤት ገነቡ። ስለዚህ ከድርጊታችን አጠገብ ድርጊት ተቀባይ ነው እያመጣን ያለ ነው። ብሮት ሂ ብሮት ይዞ መጣ። የሆን ነገር ያመጣው ነገር አለ። ምንድን ነው? ሂ ብሮት ጊፍት ስጦታ ይዞ መጣ። ሂ ብሮት ጊፍት ዊ ኤት ምን በላሉ? ዊ ኤት ፒዛ ምን በላሉ? ፒዛ በላሉ። ስለዚህ እነዚህ ምንድን ናቸው? ድርጊት ተቀባይ። ለምንድን ነው ድርጊት ተቀባይ የተባሉት? ይችኛዋ መጽሐፍ ምንድን ነው የሪድን ድርጊት ትቀበላለች። ይሄኛው የዋች የመመልከትን ድርጊት ቤቱ ይገነባል። ስጦታው ብሪንግ ተደረገ መጣ። ፒዛ ተበላ። እነዚህ በሙሉ ምንድን ናቸው? ይሄ ድርጊት ሄዶ የሚያርፍባቸው ድርጊት ተቀባዮች ናቸው ማለት ነው። ስለዚህ አሁን በተማርነው መሰረት ድርጊት መጀመሪያ ይመጣል። ቀጥሎ አም ሪሊ ሶሪ፣ መጀመሪያ ድርጊት አድራጊ አጠገቡ ማመጣት ድርጊት መጀመሪያ ነው። ከዛ ደግሞ አጠገቡ ደግሞ የምንጨመርን ድርጊት አድራጊ ድርጊት፣ ከዛ ድርጊት ተቀባይ። ይሄን ያደረገው ግን አይደለም። ስለዚህ በዚህ መንገድ ሀሳብ መግለጽ ይቻላል። በዚህ መንገድ ደግሞ ሰፋ ያለ ሀሳብ መግለጽ ይቻላል ማለት ነው። ነገር ግን ድርጊቶቹ መቼ የተከናወኑ የት ተከናወኑ ብሎ ሁለቱም ላይ ጥያቄ ሊነሳብን ይችላል። የመጀመሪያውም ላይ የታችኛውም ላይ። ስለዚህ አሁን እዚህች ጋር ጊዜና ቦታ ጊዜና ቦታ ከነዚህ መጨረሻ ላይ መጨመር ይቻላል። አሁን ያየነው ግን ሁለት ነው። ድርጊት አድራጊ ከድርጊት ጋር፣ ድርጊት አድራጊ ከድርጊትና ከድርጊት ተቀባይ ጋር። አሁን እነሱ ላይ ደግሞ ድርጊቱ የተደረገበትን ጊዜ ቦታ መጥቀስ እንችላለን። አሁንም እንግሊዝኛ በጣም ቀላል እንደሆነ እዚህ ላይ ተረዳላችሁ። እንየው፣ በመጀመሪያ ያስተማርኳችሁ ምን እንደነበረ ድርጊት አድራጊ ነው መጀመሪያ የምታመጡት፣ ከዛ አጠገቡ ድርጊት ይመጣል። ይሄ ነው የመጀመሪያው ቀላሉ ያስተማርኳቸው፣ አይደለ? ሂ ረንስ ይሮጣል። ሺ ስሊፕስ ትተኛለች። አይ ስተዲድ አጠናሁኝ። ዘይ ኮልድ ደውለው ነበር። ድርጊት አድራጊ ከድርጊት ጋር ይመጣል። እዚህ ጋር ግን አንድ ነገር ተጨምሮ ነው ያየነው። ሺ ሪድስ ታነባለች። ምን ታነባለች? መጽሐፍ ታነባለች። አይ ዋችድ፣ ምን አየኝ? ፊልም አየኝ። አይ ዋችድ ሙቪ። ሂ ብሮት፣ ይዞ መጣ። ምንድን ነው ያመጣው? ጊፍት፣ ስጦታ ነው ይዞ የመጣው። ዘይ ቢውልት ሃውስ ቤት ገንብተው ነበር። እዚህ ጋር ምን ተጨምሯል? ከድርጊቱ አጠገብ ድርጊት አድራጊ። ስለዚህ ሁለተኛ ላይ ያየ ነው። መጀመሪያ ድርጊት አድራጊ ይመጣል፣ ይሄ የማይቀረው። ቀጥሎ ድርጊት፣ ቀጥሎ እዚች ጋር የምንጨምርንበት ማለት ነው። ድርጊት የሚቀበልልንን ተቀባዩን አመጣን ማለት ነው። ግልጽ ነው አይደለም? ድርጊት ተቀባዩን አመጣን። ኦኬ ሂ ረንስ አሁን እዚህ ጋር ምን ልንጨምር ነው? ሁለቱም ላይ ከዚች ከድርጊቷ በኋላ ጊዜ ወይም ቦታ መጨመሪያ አይቻልም። እዚች ጋርም ጊዜ ወይም ቦታ ጊዜና ቦታ ያስፈልጋል። ብዙ ጊዜ እናገራለን አይደለ ሂሮንስ መቼ ነው የሚሮጡ? ሂሮንስ እዚች ጋር አሁን ትጨምራላችሁ ምኑ ጊዜ ኢን ደ ሞርኒንግ ማለት አይቻልም ኢን ደ ሞርኒንግ ጊዜን ያሳየናል የሚመጣው ደግሞ ከድርጊት በኋላ እንደሆነ እንገነዘባለን። ሺ ስሊፕስ ትተኛለች። መቼ? ጊዜውን ወይም ቦታውን መናገር ትችላላችሁ። ሺ ስሊፕስ ኢን ሄር ኦውን ሩም። የት ነው የምተኘው? ራሷ ክፍል ትተኛለች። ስለዚህ ይሄ ምንድ ነው ቦታን ያሳየልኛል። አይ ስተዲድ አጥንቼ ነበር። መቼ? ላስት ናይት ማለት ይችላሉ። የስተርዴይ ማለት ይችላሉ አይስተዲድ ላስት ናይት ምሽት እኮ አጥንቼ አንብቤ ነበር። ዛ ኮል ደውለው ነበር መቼ ዲስ ሞርኒንግ ዛሬ ጠዋት ዛሬ ጠዋት ደውለው ነበር። ስለዚህ ምንድን ነው የጨመርነው? ጊዜን ወይም ቦታን መጨመር ትችላላችሁ። እዚህ ጋር ብቻ አይደለም ግን እዚኛውም ላይ መጨመር ትችላላችሁ ማለት ነው። እዚህ ጋር ድርጊት ተቀባይ ከሱ በኋላ ጊዜና ቦታ ሪድስ አ ቡክ ካለም በኋላ ሪድስ መጽሐፍታ ነበረች የት

የት ወይም ደግሞ መቼ ማለት ትችላላችሁ። ኒር የት አካባቢ ኒር ሪቨር ወንዙ አካባቢ ቤት ገነቡ ኒር ስኩል ኒር እያልን ቦታን መናገር እንችላለን። ስለዚህ አሁን አዲስ ነገር ነው የጨመርኩላችሁ። መጀመሪያ ያስተማርኳችሁ የነበረው ድርጊት አድራጊውን ከድርጊቱ ጋር ድርጊት አድራጊን ከድርጊትና ከድርጊት ተቀባይ ጋር፣ አሁን ግን ሁለቱም ላይ ጊዜና ቦታን በዚህ መልኩ እየጨመራችሁ ሀሳባችሁን ማስፋፋት እንግሊዝኛን በቀላሉ መጠቀም ትችላላችሁ ማለት ነው። አንድ የምትቀረን እንደሞ አልቻ ገላጭ ስንላት የነበረችው ኮምፕሊመንት ስንላት የነበረችው እስኪ እሷን። የዛሬውን ትምህርት በደንብ ከተረዳችሁ እነዚህን አማርኛ ረፍተ ነገሮች ወደ እንግሊዝኛ መቀየር መሳሳት የለባችሁ። እንደተነጋገር ነው ንግግር ወይም ማንኛውንም ሀሳብ ስናስተላልፍ ሴንቴንስ መመሰረት አለብን። ሴንቴንስ በውስጡ አምስት ኤሌመንቶችን ይይዛል። ድርጊት አድራጊ የሚባል ነገር አለ ድርጊት አለ፣ ድርጊት ተቀባይ አለ፣ ገላጭና የመጨረሻዎቹ ጊዜና ቦታ ናቸው። አሁን እነዚህም እሱ ነው የሚይዙት ሌላ የተለየ ነገር የላቸውም። ለአንብብላችሁ ትንሽ የማይታይ ከሆነ እንዳትሳሳቱ። የመጀመሪያው ምንተስኖት እንግሊዘኛ ያስተምራል። ምንተስኖት እዚህ ጋ ምንድን ድርጊት አድራጊ ነው፣ ያስተምራል ድርጊት ነው፣ እንግሊዘኛ ደግሞ ድርጊት ተቀባይ ነው። በእንግሊዘኛ መቀየር ቀላል ነው። ሁለት እሱ በጠዋት ከእንቅልፉ ይነቃል። እሱ በጠዋት ከእንቅልፍ ይነቃል። እሱ ምንድ ነው ድርጊት አድራጊ ነው። ከእንቅልፍ መንቃት ምንድ ነው ድርጊት ነው። የትኛዋ ደግሞ ምንድነች ነች ጊዜ ነች። ይሄ ሶስት ኢለመንቶችን የያዘ ነው። ሳብጀክትን ቨርብንና አድቨርብን የያዘ ነው። ወይም ደግሞ ድርጊት አድራጊን ድርጊትንና ጊዜን የያዘ ነው። በዛ መሰረት ስሩት። ሶስተኛ መላኩ መልካም ሰው ነው። እዚህ ጋር መላኩን እየገለጽ ነው። ገላጭ ነው ያለን። መላኩ ምንድ ነው ባለቤት ነው ነው የሚለው ደግሞ የመሆን ግስ ነው። መልካም ሰው የሚለው ደግሞ ገላጭ ነው ማለት ነው። በእንግሊዝኛ መቀየር አይከብድም። አራት ትናንት መጥቼ ነበር። ትናንት መጥቼ ነበር እዚህ ውስጥ እኔ የምትል የተደበቀች አለች። እሷ የድርጊት ባለቤት ነች። አማርኛ ውስጥ መደበቅ ይችላል እንግሊዝኛ ላይ አይችልም። እኔ የምትላለች መጥቼ ነበር ድርጊቴ ነው። ትላንት ደግሞ ጊዜ ነው። በዚህ መሰረት ወደ እንግሊዝኛ እንቀየራለን። አምስት ባለፈው ሳምንት ፈተና ወሰድን ማ? እኛ። እዚህ ውስጥም የተደበቀች ማናለች? እኛ አለች እኛ የድርጊት ባለቤት ድርጊት አድራጊ ነን። ፈተና ወሰድን፣ ሶሪ መውሰድ ብቻውን ድርጊት ነው። ፈተናው ደግሞ ድርጊት ተቀባይ ነው። ከዛ ባለፈው ሳምንት ደግሞ ጊዜ ነው። ይሄ አራት ነገሮችን የያዘ ነው። እኛ የድርጊት ባለቤት ነን። ወሰድን፣ ታይክ ድርጊት ነው። ፈተና ደግሞ የወሰድነው ነገር ድርጊት ተቀባይ ነው። ባለፈው ሳምንት ደግሞ ታይማችን ነው፣ ጊዜያችን ነው ማለት ነው። በዚህ መሰረት አምስቱን ሰርታችሁ ኮሜንት ሴክሽን ላይ ጻፉልኝ። እሺ። ስለዚህ የዛሬውን ትምህርታችንን እዚህ ላይ እናበቃለን። እንደተለመደው ትምህርታችንን አስመልክቶ ኖት ቴሌግራም ቻናላችን ላይ ለቀናል። ቴሌግራም ቻናላችንን ጆይን በሉ። ዲስክሪፕሽን ላይ ሊንኩን ታገኛላችሁ። በቀጣይ ሌላ ጠቃሚ ትምህርት ይዤላችሁ እመጣለሁ። ቻው